ገባችሁ አብርሃም እኮ እሁድ ቀርቶ እናንተ ናችሁ እኮ ሰውዬው እንዲመጣ ያደረጋችሁት እናንተ ናችሁ ራሳችሁ ናችሁ እንዲመጣ ያደረጋችሁት እኛ አይደለንም ገባችሁ እኛማ ፈለው የላትም ፈለው የላቸውም የላትም ርቷል ገና ጀማሪ ናት ሸዊት ኸላ ጀማሪ ናት ገባችሁ ገና ጀማሪ ናት ግን ለዛ ለዛ ብለን ማለት ነው እኛ አልፈለግነውም ነበር ሸት ለምን ባን አደርግ ማለች እኮ ስልኳ ለምን በዚህ እንደምትገባ አላቅም። እና ማለት ነው ቸው ሬም ዛሬም ነገም ማለት ነው። ዛሬም ነገም ማለት ነው። እያንዳንድ መጽሐፍ አሁን መጻፍ እንችላለን። የምንጽፈው ደግሞ ማለት ነው ለእናንተ መልዕክት እንዲሄዱባቸው መጽሐፍ ብቻ ነው የምታዩት እናንተ። ችግራችን ከ እዚህ ጋ ነው። ልዩነታችን እዚህ ጋ ነው። እኛ የተፃፈ አንብበን

ገባችሁ ከዛ በላይ ግን ማንም ለማንም አይለማመጥም እስከ ዛሬ የድሮ ፍቅር አለን የድሮ መውደድ አለን እያንን አንዳንድ ነገር እየተውን እየሄድንላችሁ ነበር አሁን ግን ሄል የሚባል የለም እያንዳንድ ልክልክሽ ነው የምትነገረኝ የያዛችሁ ቦይስ አመንዝራችሁ ልብስ ግዙበት አመንዝራችሁ ልብ ግዙበት ገባችሁ አመንዝሩት አመንዝሩት አይደለም ሼር አመንዝሩት ገባችሁ። የማንም ድምፅ ይውጣ አይደለም። ድምፅ መውጣት እንደዚህ አላችሁ ካላችሁ፣ ወጥቼ እኔ በኮንፊደንስ ነግርሻለሁ። እዚህ ጆሮች ላይ እያዳመጥሽ አንቺ ምን ቤት ነች? ምን አገባች? ስለኔ ስለኔ ምንም ይናገር ወይም ሌላ ሰው ነው የምትሉ ማነው? ቮይስ አይደለም። ምን አገባች ስለ ቮይስ? የእናንተ ቮይስስ የእናንተ ሎሮታ ያላቸት በውስጥ የሚረሳ አይደለም የሚረሳ ህመም አይደለም። እኛ ከእናንተ በላይ በእኛ ቁስል ይዘናል። ለሩታ እንኳን አጥፍታ እንኳን ሚዲያ ላይ ምን እንዳላቸው እኛ ነው የምናውቀው። አይረሳም፣ ሰው የሰማውና አለን እኛ ጋር ገባችሁ። ስለዚህ ማለት ነው አርፋችሁ ብትቀመጥ ነው የሚሻላችሁ። አንበሳው እናንተ ጋር ነው እንጂ በብርና በብድር የተገዛ እንስሳው አንበሳው እናንተ ጋ ነው እንጂ ሩታ ጋር አልወረደም። ገባችሁ ሩታ ለምን አሸነፈች? ሩታ ለምን በጣ ተገኘች ካላችሁ፣ ደግሞ ነገ ከነገ ወዲያ የሚቀጥል የሚቀጥል ፈጣሪ ካሉ ድረስ ደግሞ ንግስታችሁ ናት። ወዳችሁ ጠልታችሁ ማለት ነው። እያንዳንዱሽን እንድትሰበሰቢ፣ እያንዳንዱሽን ፌምስ እንድትሆኒ፣ እያንዳንዱሽን ከሰው ብር ወስደች በጣማን አይዲ እንድታስተካክል ያደረገች ሩታ ሀብቴ ናት ያ ንገሪኝ ካልሽኝ እያንዳንዱ ይነግርሻሉ ዜጋ። ስለዚህ ተቀመጭ አርፈሽ ተቀምጭ። ኔ የሩታ ማይላ ማለት ነው። አንድ ምራሴ ከከፈትኩኝ አጥንትሽ ነው የሚሰብርሽ። ለማኝ የለማኝ ልጅ አንቺ እንጂ የሩታ ደጋፊ አደለም አንቺ። ለማኝ አንችነሽ ለምነሽ ብዙ ነገር የምታደርግ የሩታ ደጋፊ አንድ ሰው ለሙ ነው። ምንም ያደረገ የለማት ውሻ፣ የውሻ ልጅ ማለት ነው። ቤተሰብ አልባ። ቤተሰብ ቢኖራችሁ ኖረ እናንተ በዚህ ልክ አትሄድም። ተሳስታችሁ፣ ሰው ተሳስታላችሁ እናንተ ደደቦች። እኛ እንደእናንተ አይደለንም። ፈጣሪ የተመሰገነ ይሁን። ገባችሁ? አባታችሁ ትቷችሁ ሌላ አባት የምትበዙት ከሃዲ ሁላ፣ እንዳታናጉሩኝ ነግሬያችኋለሁ። ደደብ የደደብ ልጅ እኔ ሰማለሁ። ማሮቼ ራስ ደምሰ ይሰማልማ። እያንዳንዳችሁ አስተያየት ስጡበት። ይሄ አንድ ለአንድ አይደለም። ይሄን ሩን ሩታን የወከለ ነገር ነው። ሩታ አንበሳ ቢወርድላት ኑሮ ይበሉዋት ነበር ማለት ነው። ሩታ አንበሳ ይወርድላት ነገር የለም። አስተያየታችሁ ስጡበት። ያለ ህዊ። አንዴ ልመድፈ ቃልዬ ማለት ነው። እኛ እስካሁን ተሳድበንም አናውቅም። እኛ ምንም አድ ትናንትና በሩታ ቤት ከኢትዮጵያ የወረደ ነገር አለ የለም። እናንተ ከራሳችሁ ታያላችሁ አይደለም። እንደ የወረደላት ምንም ነገር የለም ከኢትዮጵያ። እነሱ ግን ከኢትዮጵያ ብር አዋጥታችሁ በኢትዮጵያ ልካችሁ። እን ኢትዮጵያ ያለ ሰው የት አለ? እኛ ያለን ውጭ ሀገር ነው ሁላችንም። እኔ አእምሯ ብቻ ማይሰራ ይመስለኝ ነበር። አይኗ ማይሰራ ከሆነ መነጽር ላዝዙላት ከኦንላይን። ይሄ ነው ብቻ ኦኬ፣ በዚህ ልክ እንትን መነጋገር እንኳን ብትከፍቼ አፍሽን በዛ ልክ ነበረ መልስልሽ የተዘጋጀሁት ማለት ነው። ምክንያቱ አንቺ ልማደኛ ነሽ፣ የዛሬ አይደለሽ። ሁለት ዓመት ሙሉ የእሷ ጥላቻ ያለሽ ደደብ ነሽ። ሰዎች ሲሉኝ አላምናቸውም ነበረ ከሚጋሽ ማለት ነው። አይ እሷ እኮ አትወዳትም ሲሉኝ እና ተወዳታለች እላለሁ ለካ በመላስሽ እባብ ነሽ። መርዝ መርጨት ነው የምትችልበት። ስትረጭ ግን እንደተረገጥሽ ነሽ። ገባሽ? ሁለት ዓመት ማ አንድ ሰው እኔ ማለት ነው ከምገርምሽ ሰው አከብራለሁ፣ ፈጣሪ እንፈራለን። እንዳንቺ ግን ባለጌ ቤተሰብ አላሳደገኝም። መድኃኔዓለም አባቴ እንዳንቺ ደደብ ቤተሰብ የለኝም። አንቺ እኮ ማለት ነው ከየትኛው እንጂ ጉድጓድ ላይ እንደተቀበርሽ አላውቅም። በዚህ ልክ ለሴት ልጅ ላይ ያለሽ ጥላቻ ግን ምንድን ነው? ሴት አይደለሽም እንዴ? ወይስ ተቀይረው ነው? ከታችን ከተቀየርም ንገሪኝ ምክንያት። አስተሳሰብሽን ሳይሆን ጭንቅላትሽን ለራሱ ተደፍነዋል። ገባሽ? በዚህ ልክ ወራዳ፣ ሰገጤ፣ ለማኝ መሆንሽ ደግሞ እዚህ ጋር ነው ያሳየውሽ። ቢወርድስ በኢትዮጵያ ምን ቤት ነሽ አንቺ? ኦኬ በኢትዮጵያ አወረድ ነው እንበለው እሺ፣ አወረድ አንቺ ምን ቤት ነሽ? ምን አገባሽ? ማን ጠራሽ? እንደዝም ብርጎ አቤት ብለሽ ምትመጭ ማን ነው የጠራሽ? ምን አገባሽ? እኛ ራሳችን እንጂ አንቺ አይደለሽም። የሰጠሽው ምን አገባሽ? አልተበደርነም። የማንም ሀቅ የለንም። ደግ አረግን። አንቺ አፍሽን ሁለት ዓመት ወንድሜ ወንድሜ፣ ኤ ከየት የመጣ ወንድም ነው? ገደልሽን ግቢ አቦ አዝለሹም፣ ዙሪ እኔ ምን አገባኝ? ሸዊት፣ እንደ ጭንቅላትሽን ደደብ ደነዝ ደንቆሮ እንጂ አንች ጋር ያዝሻቸውም እንኳን ባሮታኔ ያወቅሻቸው ሸዊት ከአንድም ወንድ ታዩ፣ የራሱ ጉዳይ። ቆይ ልንገረሽ፣ ወንድሜ ወንድሜ የታዩ የተናገረች ፖይንት ብቻ እርገጭልኝ፣ ወንድሜ ምናምን የምትለው ታያት የፈለገችው አባቱን እኮ ደጋሪ። ምን እንኳን አንበሳው አይደለም። አንበሳው እኮ አባቷ። የካደች ከሀዲ ናታ። አዎ፣ ግን ደግሞ አባቷን ክዳ ለራሷ ቤተሰቧ የካደች ከሀዲ እኮ ናት። እንዴም ቤተሰብ አልባ ናት እንዴ? ምን አላት? ምን አታሳሰብ ስላላት ነው እንዴ፣ ፌስታሊ ብለች ላምን የምትመስለው ምን ትመስላለች? ምን አላት? አይ ከመልኳ አይ ከተግባሯ አይ ከአስተሳሰቧ፣ ደንቆሮ መሀይም፣ ምን ምንድን ነው ያላት? አጻጻፍ ስለቻላችሁ ድብን አድርገን እንችልበታለን። ምንድነው? ተምረን አይደለም አንቺ እኮ አይደለም ተምረሽ ሳትማሪ እንኳን በመንነትሽን ያፈርሽ ደደብ እኮ ነሽ። አንዴ ሌላ ሀገርን አንዴ ሌላ ነው የምትይኝ። ደንቆሮ ስለሆንሽ እኮ ነው ሰገጤ ስለሆንሽ ነው። ሌባ ስለሆንሽ ነው። አጭበርባሪ ስለሆንሽ። እንኳን ደግ አረጉ እህቶች ሰደቧት። ምን ታመጫለሽ? እንዳንቺ አደባባይ እኮ አልሰደቧትም። በውስጥ ነው የተሳደቡ። ደግ አረጉ፣ እንኳን ሰደቧት። እንዳንችማ አሳልፎ አልሰጧትም። እንዳንችማ ሸርሙጣ፣ የሸርሙጣ ልጅ አላለዋትም። ገባሽ? እንዳንችማ ያለ ስሟ ስም አልሰጣትም። እንዳንችማ ሱ ያልሆነችበት ሆናለች ብለ ሲሰደብ አፍሽን ከፍተሽ አትስቂም ነበረ? ሰላሳ ሁለት ከፍተሽ ምን ጥርስ ሳለሽ የሚያመርጠስ ስኖረሽ ልስቅበት? ምን አገባሽ? ቢሰድዋትስ ደግ አደረጉ እህቶቿ ናቸው። አንቺ ምን ቤት ነሽ? ምን አሳከከሽ? ምን አሳመመሽ? ምን ቤት ነሽ? ምን ጠራሽ? አገባሽም። ስለነሱ ድል የፈለጉ ቢያደርጉ መብታቸው ነው መብታቸው ነው። አንቺ ግን አያገባሽም። ምክንያቱ አንቺ አጭበርባሪ ሌባ ቀጣፊ ነሽ። ድብን አድርጌ እነግርሻለሁ። በሩታ እህቶች ያገነሻቸው የበላሻቸው እኮ የሀገር ያስለቀስያቸው ነው። እንዳንች ሌባ አቀጣፊ አለ እንዳንች እጃዛ ላይ ቁጭ ብሎ ብሩን የሰው ብር የሚበላለ ሳት ታመሜ ታመሜ ሳት ቆረጥ የተቆረጥኩ ምትል ሌባ አቀጣፊን እኮ እንዳንች ነው ሰገጤ እንዳንች ደደብኳአለ ሩታ ሀብቴ እኮ ማለት ነው። ጨዋ በዘር አለየች፣ በሃይማኖት አለየች፣ በምንም ያለየች ጀግና ልጅ እኮ ናት። ገባሽ? ማንም ታናሽ ታላቅ ሳትን ለሁሉም በእኩል ያየሽ ሴት እኮ ናት። ብሔር ብሔረሰቦች የምትወድ ልጅ ናት። የሁሉም ሰው ናት። የኦሮሞ፣ የአማራ፣ የትግሬ፣ የደቡብ፣ የኩናማ፣ የማንም እንዴ ብሔር ብሔረሰቦች ያላት ልጅ ሆና ከሁሉም ነው የምትሆነው፣ ከሁሉም ነው የምታምረው። እንዳንቺ መሰለችሽ? እንዳንቺ ደንቆረ ጥንባታ መሰለችሽ? እንዳንቺ ሰገጤ ደንቆረ ሰባብ መሰለችሽ? አይደለችን። ከሚገርምሽ እኮ ሰኩ ጨዋ ናት። ተቆንጥታ ያደገች እኮ ናት። የምትናገረችው ቃላት እንኳን የምታቀናት እንደ አንቺ ምን አገባሽ፣ ምን አሳከርከሽ፣ ምንድነው የሚበላሽ? እንደ መጀመሪያ ብድርሽን አትከፍ፣ የተበደርሽን ብር አትበይ፣ አትከፍሊያቸውም ልጆቹ እንደ አይዳሽን አሰራሽበት የእነሱ ብር ለሌላ ሰው ስጦታ የተላከ አንቺ ትወስጂዋለሽ፣ ለሌላ ተባለ ለሌላ ሰጪዋለሽ። ሌባ፣ ቀጣፊያ ጨበርባሪ አይደለሽም እንዴ? ምን ልታስነግ እንድንናገር ነው የፈለግሽ? ምን አንገቷ ልታስደፊያ ሳይሆን አንገትሽ እንድደፍ ያረግነሽ ደግሞ እኛ ነን። ወገብሽ እንዲቆረጥ ያረግነሽ፣ ወሽመጥሽ እንዲቆረጥ ያረግነሽ ደግሞ የሩታ ደጋፊዎች ናቸው። ወደድሽም ጠላሽም ምክንያቱ ጀግናዎች ነን። በተግባር ኦሮሞ ሀይም ነሽ፣ ሰገጤ ነሽ። ምክንያቱም ወፍ ወራሽ ነሽ። ሁሉ ጊዜ ባልግነት እንጂ ጩውነት የለሽ። አንዴ ደግሞ አንተው ተና አንስርዮ እናከብረው የለም። አብረሽ እንዲሰደብ አብረሽ አንገት እንዲደፋ የሚያደርግ ምቲ አንቺ ራስሽ ነሽ። አንቺ ነሽ፣ አብሪሽን ጥላት የሰበሰብሽለት አንቺ ነሽ። አብሪሽ እንዲሰደብ ያደረግሽ አንቺ ራስሽ ነሽ። የሩታ ደጋፊዎች እንኳን በቤተሽ አስገብተሽ እናታቸው አባታቸው ሳይቀር ትሰድቢያለሽ፣ ዘራቸው ሳይቀር ትሰድቢያቸዋለሽ። ገባሽ? እንዴት አብርሃም ይውደዱልሽ? እንዴት አብርሃም ያከብሩልሽ? እንዴት? ገባሽ አብርሃም እንዲጠላ ያደረግሽ አንቺ ራስሽ ነሽ። አብርሃም እንዲወደድ አብርሃም እንዲፈለግ ከፈለግሽማ ማለት ነው የሩቲ ደጋፊ ማክበር ትች ነበር። አንቺ ግን ምክንያት ትፈልጊያለሽ። ቢከውዝ አንቺ ብቻ ወዳጅ እንድትባይ አንቺ ብቻ ወንድሜ እንድትይ ሌሎች የአብርሽ ደጋፊ እንኳን እኔ እንጃ እንዴት እንዳስጠጋሻቸው እየገረመኝ ነው። ቢካውዝ አንቺ ብቻሽ ብቻ የአብርሃም እህት እንድትባይ ነው የምትፈልጊ። አብርሃም የሁላችን ወንድም ነው። በአንቺ ሰበብ ግን አብርሃም እየተጠላ እየሄደ ነው ገባሽ። ማለት ነው አብርሃም አንገት ለማስደፋት አብርሃም ት አብርሃም አብርሃም ራሱ አይወድሽም አይፈልግሽም። አብርሃም ሲጀመረው አብርሃም ማይሆንለት ነገር ሆኖ ነው እንጂ አብርሃም ባያይሽ ይመርጣል። ግን አንቺ ማለት ነው አታውቂም፣ ፈራነሽ አታውቂም ማለት ነው ገባሽ። ኢቨን ኢቨን ጌስ ላይ እንኳን አውርዶሽ በእናት በአባት አስገባኝ ብለሽ የምትጨቃጭቅ ጨቅጫቃነሽ አንቺ። አየሽው፣ ክብር ከዚህ ነው የሚጀምረው። የውርቴ ደጋፊ አክብሪያቸው። የውርቴ ደጋፊ አብርሃም እንዲወዱልሽ፣ ጠላት አታብዥለ እንደፈተችው አየሽ ነገ አየሽ በቤት እንኳን ብሎክ ተደርገሻል እየተባልሽ ነው። አየሽ ከህይወቱና ከስልኩ ብሎክ አርጎሻል። ለሁሉ መስዋዕት ከፍለሽ ይባላል ወይ? ሩታዬ፣ ምን ተፈጥሮ ነው ማሪ። ምንነው እንኳን መጣችሁ ውዶቼ፣ ልንገራችማ። ትላንትና በእንግዲህ ከኢትዮጵያ የወረደ አንበሳ ወይም የወረደ ጊፍት አለ ከኢትዮጵያ ማለት እናንተን ማን እንዳዋጣ ማን ምን እንዳለ ልታውጣጣ ነው። ለምን ይሰራል? እናንተ አጀንዳዋን ታስፈጽሙላት አላችሁ። እሷ በጋ ማፈፀም አይደለም አፍዬ ነገር ሄዳ ምት ይግደልኝ ይቁረጠኝ ምናምን ብላ የምትመልሰው አይደለች እንዴ፣ እሷ ናት የገዛች እንጂ ከኢትዮጵያ የወረደ ጊፍት አንድም የለም፣ አላየንም። ስለዚህ አጀንዳ ነው፣ አጀንዳ ለማስቀየር ነው። አሩታ ምን ትደፋለች ብላ መጣች፣ አልደፋችም፣ ነገም አትደፋም፣ ዛሬም አትደፋም። እሷን ላይ ግን እንደ ግልጽ ነው ማስደፋ ነው። ስለዚህ እሷ ምንም ተምጣ ምንም አትስማት። የራሷን ተግባር ነው እዚህ ጋር አምጥታ የተናገረች ቅሌታም። ለምን እንኳን አይደለም ኢትዮጵያ ለምን አሜሪካን ገዛ መብታችን ነው እንዴ! እሷ ናት የምትፈልግ፣ ምክንያቱም ማንበብ መጻፍ ስለማትችል ደደብ አለች አይደል እንዴ! እሷ የሰውን ውድቀት ሁሌ የምትፈልግ በተንኮልና በሴራ የተበተበች ለአንድ ወንድ ዳይፐር ብላ ይቅርታ አደርግልኝ፣ ለምናገረው ቃላት ግን ከስራዋ ነው። ሴትን ልጅ አንገቷን አስደፋለሁ ብላ ቀን ከሌሊት የምትለፋ እሷም ሴት ናት፣ ሴትም ወልዳለች። ሰው ብትሆን እኮ ድራት ነበረ። ቆማ ማን ይነካታል? የሚያገባት የለማ። ለዛ እኮ ነው እሱን ታፈቅረዋለች። ሲጀምርእሱገምትክዬ ማለት ነው። ሰው ሲያወራ መሀል ላይ አትግቢ፣ ወይ አንቺ አውሪ፣ ወይ ሌላ ሰው ያውራ። እሺ ሰው እያራ በመሀል አትግቢ። ኦኬ ስለዚህ፣ ያለችበት ዋናው ምክንያቱ እኔ አይሰማም አይሰማም። እኔ ምትኬ ሀሳብ ካለሽ ማሽን ትፈጭ። ያ የምትፈልግበት ምክንያት እሱን ስለምትፈልገው ሩት አንድት ወጣና እሱ አንድት ገባ ትፈልጋለች። እሺ ከሆነ በቤቴም እኔ ፖስት ይቻሉ ደግሜ ደጋግሜ የምነግራቸው ነገር እኔ ለዚህ ነው የፖስት ወክቴ እንደምታመጡ ስለማቅ ነኝ እና ማለት ነው። ሀኒዬ ማለት ነው። ውዴ በጣም ብልግና እቺ ባሌጌ የባሌጌ ልጅ ጭምር ለሰው የባሌጌ ልጅ ስላለች የለማኝ ልጅ ስላለች እሷ ራሷ ናት ለማኝ። እኛማ በራሳችን በላባችን የምንሰራ ነው። አንድ ሳንቲም ከሰው አንጠብቅ፣ ማንፈልግም። የሰው ሀቅ ማንፈልግም፣ የሰው ብር ማንፈልግም። እግዚአብሔር የተመሰገነ ይሁን። ተቀጥተን በስነስርዓት ያደግን ልጆች ነን። እንደ ሰው አይደለ ግን የራሷ እኛ ጋር ባይዘ ወይ እባብ እባብ ያውቃል፣ ለእባብ ያውቀዋል ገባች እባብ ስለሆነች እኛ እባቦች አለች ራሷ ናት እባብ። ይህን ወይ በዚህ አጋጣሚ ግን እኛ እሷን ለመመለስ ሳይሆን አንድ አንድ ሰዎቹ እሷ በተናገረችው ሊያምኑ ስለሚችሉ እሷ ከምትናገር ይልቅ ዓይናችን የሚያምነው ጊፍት የወረደላች ከዱባይ ከሳውዲ ከኩዌት ከጀርመን እንጂ ከኢትዮጵያ የወረደው ጊፍት የላት

ሀኒ ያላወቅሻትም እንትና ያቺ እንትና እኮ ናት፣ የአብሽ ደጋፊ ኮናት እንደዚህ ያወራችው። እኔ ምንም ማለት ነው አፍዬ፣ ኤኒዌይ ማለት ነው እኔ ንግረት አለሁኝ። ከዚህ በላይ እኔ ምንም ላወራ አልችልም። ቢኮዝ አንዳንድ ጊዜ ዝም ስትይ ሞኝነት የሚመስላቸዋል። ሞኝነት አይደለም፣ እኛ በውስጥ እየተጨቀጨቅን ነው። ተው እየተባለ ነው። እንደ አንዳንድ ጊዜ ደግሞ መተው ማለት እንዴ እየተበደልኩም ወይም እየተሰደብኩ ወይም እየተነቀፍኩ ዝም ብለ ማለፍ አደለም። አንድ አንድ ጊዜ ቫይታሚን ባይዞ እኔ ቢያቸውን ሁሉ የምነግራቸው ነገር እኔ በወር ወይም በሁለት ሳምንት አንድ ጊዜ እኔ መጥቼ የምናገራት ቫይታሚንነት እናንተ ያው ኦክስጅናችሁ ናት። እናንተ ሰው ያለ ኦክሲጅን መኖር አይችልም፣ ያለ ሰው መኖር ይችላል። አንቺ ግን ያለ እኔ አነጋገር መኖር አትችልም፣ ያንዳንዶች ማለት ነው፣ ነግራችኋሉኝ። ስለዚህ ሩቲ አሸንፋለች። አንገቷ ትደፋለች ያለችው አንገት ቀና አድርጋ ወጥታለች። ማድረግ አይቻልም። ምንም ምንም ልታደርጉበት አትችልም። አብርሃም ባልሆነ እናቃለን ሄጅበት ሲጀመር